በስመ አብ ወወልድ ወመንፈስ ቅዱስ አህዶ አምላክ አሚ በመላው ዓለም የምትኖሩ የሉል እግዚአብሔር ቤተሰቦች በኃያሉ አምላካችን በመድኃኔ ዓለም ሰላም፣ እንደምን ዋላችሁ፣ እንደምንሰነበታችሁ፣ እንደምን እስከዚህ ሰዓት በሰላም አደረሳችሁ። መድኃኔ ዓለም አምላካችን ዛሬም፣ ዘወትር ደግሞ ጊዜም ቢሆን ስሙ ይክበር ይመስገን። አሚን። ዛሬ እንደ አምላካችን ፈቃድ የምንማማርበት ርዕሳችን የሚሆነው የክፉ መናፍስት ጥበባዊ የክፋት አሰራራቸው እና ምስጢራቸው በሚል ይሆናል። አንዳንድ የመናፍስትን አካሄድ እግዚአብሔር ባመለከተን መንገድ እናያለን። እስከ መጨረሻው ድረስ ጉባኤያችንን ባርኮልን ለእናንተ የምታስተውሉበትን እና በመናፍስት ውጊያ ደግሞ አንድ እርምጃ ወደፊት የምትሄዱበትን መርሃ ግብር ያደርግልን ዘንድ አምላካችን መድሃን ያለምን እየተማጽን እንጀምራለን። የክፉ መናፍስት ጥበባዊ የክፋት አሰራራቸው እና ምስጢራቸው በሚል ርዕስ ነው የምንማረው። እንግዲህ ክፉ ኃይል የራሱ የሆነ አካሄድ፣ አሰራር እንዲሁም የሰው ልጆችን የሚያጠቃበት መንገድ አለው። እነሱን አንድ በአንድ እየጠቀስን ከሰማያዊ የአምላካችን ቃልና ከተስፋው ቃሎች ጋር አያይዘን አንድ አድርገን እንማማራለን። የክፉ መናፍስት ባህሪ ትልቁ የሰው ልጆች ለማጥቃት በጥበብና በምስጢር ሳይታወቅበት ነገሮችን መስራት ነው። ሰዎችም ይህን ተከትለው ክፉ ኃይል እንዳስለመዳቸውና እንዳስተማራቸው ምስጢራዊ የሆኑ ከክፉ መናፍስት ጋር የተያያዙ የግብርና የጣዖት አምልኮትን ሂደት በጣም አስብተው ያስጌዱታል። ግን ይህ እነሱ ያላቸው ጸባይ ክፉ መንፈስ ያለው አይነት ጸባይ ነው። የክፉ መንፈስን አካሄድ ተከትሎ ነው የሚሄዱት። የክፉ መንፈስን ጥበብ ነው እነሱም በህይወታቸው ውስጥ የሚተገብሩት። መናፍስ በሚስጥር በድብቅ ነው የሚሰሩት። ይህን ሁሉ ሲሰሩ ከሰዎች ጋር የሚያደርጉት አንድነትና ወይም የሰው ልጆች ጋር ያላቸው የጥቃት ስልት በተለያዩ አቅጣጫ ናቸው። የመጀመሪያው አካሄዳቸው በመመሳሰል ነው። አሁን ክፉ መናፍስት ያለው ሚስጢራዊ ጥበብና የክፉ መናፍስት ሰዎች በተለይ በጥንቆላ በአምጣወት አምልኮት በድብትርና ያሉ ሰዎች አካሄዳቸውና ጥበባቸውን ነው ዛሬ እማቀርብላችሁ። ይሄ ምን ይጠቅመናል ካላችሁኝ፣ አንደኛ የእሱን ስልትና ጥበብ ካወቃችሁ በመጠኑም ቢሆን በእያንዳንድ የግል ህይወታችን ላይ መናፍስት የሚሰሩትን ስራ የምታስቆሙበትን አቅም ይኖራቸዋል። ሌሎችንም ሰዎችን በመጠኑም ቢሆን ምን አይነት ሰዎች እንደሆኑ ከእግዚአብሔር መንፈስ እርዳታ ጋር የምታውቁበትን አቅም ይኖራቸዋል ብዬ ገምታለሁ። መናፍስት መጀመሪያ የሚጠቀመው ጥበቡ ማስመሰል፣ መመሳሰል ነው። በክፉ መናፍስት ይዘት መመሳሰል፣ በሰውኛ አካለ ቁመና ሲገለጥ ደግሞ ማስመሰል ክፉ መንፈስ ሰዎችን የሚያጠቃ የሚጎዳ ዛሬ አሉ የሚባሉ ትልልቅ የጥቃት ስልቶችን የሚፈጽመው መጀመሪያ ይመሳሰላል። አንደበት ላይ አንደበት ሆኖ፣ አይን ላይ አይንን ዘርግቶ፣ እጅ ላይ እጁ ሆኖ፣ ሀሳብ ላይ ሀሳቡን አካቶ፣ ልብህን ተቆጣጥሮ፣ መላካልህን እንዳትንቀሳቀስ እንዳትፈናፈን አድርጎ ጭምቅ አድርጎ ይዞ በመመሳሰል እና በመዋሃድ የምታደርገውን እያንዳንዷን ነገር እያደረገ አብዝቶ ይዋጋል ስለዚህ መጀመሪያው የውጊያ ስልቱ መመሳሰል ነው ክፉ መንፈስ ካልተመሳሰለ የፈለገውን ያህል ሂዶ ሊያጠቅ አይችልም የፈለገውን ሊሰራ አይችልም አብሮ ማየት አይችልም አብሮ ማውራት አይችልም አብሮ ሊያይም አይችልም መመሳሰልና መዋሃድ ግን ከመቶ ፐርሰንት ከሰማኒያ ፐርሰንት በላይ በሱ ፈቃድና የእሱ የሆኑ ነገሮችን እያንጸባረቅ እንድትኖር ያደርጋል። ስለዚህ የመጀመሪያው ጥበቡና ሚስጥሩ መመሳሰል ነው። የመመሳሰል ጥበቡ ደግሞ በመንፈሳዊ ህይወት ትንሽ እስካልተንቀሳቀስክ ድረስ በምንም መንገድ አትለየው። ምክንያቱም ዝም ያለ ህይወት ላይ የመናፍስት መመላሳሰል አንለየም። አምልኮት የሌለው ህይወት አይለየውም። ምስጋና የሌለው ህይወት አይለየውም። እንድንለይ የሚያደርግን የሰማይ አምላክ ኃይልና መንፈስ ቅዱስ ነው። እሱን ለማ ደግሞ በመንፈሳዊ ህይወት ተለማምደን የአምልኮትን ህይወት እንደ እንጀራ ልንዞ ይገባል። እንደዛ ካልሆነ መመሳሰሉ ተመሳስሎ አንተን ሆኖ አንተን አሉ የእሱን ባህሪ ያላብስህና ከክፉ መናፍስት ከፍተ እንድትገኝ ያደርጋል። ሀሳብ ሁሉ ክፉ፣ እይታ ሁሉ ክፉ፣ አንደበት ሁሉ እርኩስ፣ ልብህ የሚያፈልቀውና አይምሮህ የሚመኘው ነገር በሙሉ ውድቀት ነው። ለዛ ነው ዛሬ መልካም ያለውን ነገር የማይመቻቸው የማይስማማቸው ሰዎች ብዙ ናቸው። መልካም ነገር ሲወራ የሚፈዙ የሚረበሹ፣ ሌላው ሲያልፍለት የሚደነግጡ ብዙ ናቸው። ይህ ከክፉ መንፈስ በመመሳሰል በኩል ከህይወታቸው ላይ እንደ ትልቅ የዛፍ ስር እንዳለው ዛፍ ስሩ በስፋት አድርጎ የተቀመጠበት መንገድ ነው ማለት ነው ለዚህ ክፉ መንፈስ ተመሳስሎ ባህሪህን መስሎ አንተን መስሎ እየዋሸ እየቀበጣጠረ ካወክበት ካላወክበት፣ ግን ወደ መልካም መልካም ያልሆኑ ነገሮች እየወሰደ ዕድሜህን ያቀጭጨዋል። ምስጋና ምን እንደሆን ሳታቅ የእግዚአብሔር ኃይል ሰማያዊ እና የመለኮት ምስጢር ጥበብ፣ እግዚአብሔር የሚገልጠው ምስጢር፣ ከአምላክ ጋር በፍቅር መኖር፣ ከአምላክ ጋር በፍቅር መጠየቅ ስለ መድኃኔ ዓለም ፍቅር ማልቀስ ሳታቅ ሳይገባ የአምልኮትን ጣዕም ሳትረዳ ዝም ብለ ምናምንቴ ላይ ጊዜን ትጨርሳል። ምናምንቴ የእንጀራ ፍላጎት፣ የርኩሰቱን ቃላት፣ የዝሙቱን ዓለም መቀላቀል፣ የጭፈራውን ዓለም እንደ ስልጣኔ መቁጠር በዚህ ዕድሜን ትጨርሳል። ይሄ ተመሳስሎ ትውልድንም ህብረተሰብንም ሀገርንም ያበላሸበት መንገዱ እንደ ሀገር እግዚአብሔር እንዲረሳ ሕግ እግዚአብሔር እንዲጣስ ሴኩላሪዝም በሚል ሽፋን ውስጥ ሃይማኖቶቹን አብዝቶ የሰማይ አምላክን እንድትረሳና ስለ እግዚአብሔር ማውራት ስለ ስሙ መመስከር ደግሞ እንደ ኋላ ቀርነት አድርጎ ወይም የሃይማኖት ጉዳይ በአቅመ ደካማና በኢኮኖሚም በኑሮም የተዳከሙ ሰዎች ጉዳይ አድርገህ እንድታስብ ያደርጋል። ዛሬ በቃ ሴኩላሪዝም የሚል ሽፋን አለ። የእግዚአብሔር ነገር ተሸፍ ተሸፍኗል። ፖለቲከኞች ስለ እግዚአብሔር ማውራት አይችሉም። ትልልቅ ሰዎች ስለ አምላካቸው አይመሰክሩም። ከደ ከጀርባቸው ግን ዳፍንታል። የሚያመጡት ሀሳብ፣ የሚያቅዱት እቅድ፣ የሚያወሩት ወሬ በሙሉ ክፉ መንፈስ ያለበት። ስለዚህ ለትውልድ አይጠቅምም፣ ለሀገርም አይጠቅምም፣ ለወገንም አይጠቅምም። ራሳቸው ራሱ አይጠቅማቸው እና መመሳሰል ትልቁ ጥበቡ ነው። ተመሳስሎ አንደበት ላይ ተቀምጦ አይን ላይ ተቀምጦ እየነዳ እየመራ ያልሆነ ቦታ ከቶ ያልሆነ ባህሪ ቀርጾ ያልሆነ ዓለም ላይ ሆነ እድሜ እንዲጨርስ ያደርጋል። እግዚአብሔር ማስተዋሉን ያደለ። በሰዎች አንጻር ደግሞ ማስመሰል የክፉ መናፍስት ሰዎች በብዛት አስመሳዮች ናቸው። ደብተራው አስመሳይ ነው። ጠንቋዩ አስመሳይ። አቤት ዝክር የሚዘክር ይመስላል የሚጸልይ ይመስላል። ቤተ ክርስቲያን የሚያመሰግን ይመስላል። ግን ሁሉ ውሸት ነው፣ ማስመሰል ነው። ውስጡ ክፉ ነው፣ ውስጡ ግብር አለ ለዳቢሎስ። ውስጡ መናፍስትን ጋር ያወራል፣ ውስጡ ክፉ መንፈስን ሂድ እያለ ያሳል። ላይ ላዩ ግን መልካም ይመስላል። ስትጫወቱ የሚያዝን ይመስላል። ወሬው ጨዋታው መልካም መሳይ ነው። ይመርቃል፣ ጸሎት ያሳርጋል፣ ይባርቃል። ምን ዋጋ አለው ማስመሰል መጽሐፈ ምሳሌ 248 ላይ እንዲህ ይላል። ክፉ ለማድረግ የሚያስብ ተንኮለኛ ይባላል ይላል መጽሐፍ ቅዱስ። ካንዱ መጽሐፈ ምሳሌ ምዕራፍ 24 ቁጥር 8 ላይ ክፉ ለማድረግ የሚያስብ ነው። ክፉ ለማድረግ የሚያስብ ውስጡ ክፉ ነው፣ ላዩ መልካም የሚመስል ተንኮለኛ ይባላል። ስለዚህ ይሄ ተንኮል በማስመሰል ሕይወት ውስጥ የሚኖሩ የክፉ መናፍስ ሰዎች ባህሪያቸው ነው። ተንኮል እቅ ያለን ነገር ያጠነዋል ውስጥን ያያነባሉ ያነባሉ። በአውደ ነገስት ኮከብ ቆጥረው ማንነትን ይመረምራሉ። አንተን ያውቃሉ። ገንዘብን፣ ሀብትን፣ ንብረትን በሙሉ ይፈትሻሉ። የእግዚአብሔር ሰው ከሆንክ ለመንቀል ይነሳሉ። ትንሽ ምስጋና ካለ ተቃራኒ ናቸው። አሁን ቤቶች በሙሉ አምልኮት አብዛኛው ቤት በተለይ አዲስ አበባ አምልኮታል። አብዛኛው አብያተ ክርስቲያናትም እውነተኛ ሰዋተና እንደ እግዚአብሔር የሚያስብ እግዚአብሔርን ከልብ የሚጠራ እና የሚያመሰግን የክፉ መናፍስትን አሰራር በጥልቅ አምላኩን ጠይቆ መርምሮ አውቆ ለሕዝብ የሚደርስ የህዝብን ችግር ወደ አምላክ የአምላክን መልስ ወደ ህዝብ የሚያቀርብ አባት የለም። ፖለቲካው ያውም ሃይማኖታዊ ፖለቲካ፣ የስልጣን ጥም፣ የእንጀራ ጉዳይ፣ ይህ በሙሉ ሽፍንፍን አድርጎ ዛሬ እውነተኛ መስለው በማስመሰል ውስጥ ብዙ ደብተራዎች ይኖራሉ። ደብተራ ስልጣን ይይዛል። ትልልቅ ቦታዎችን መጀመሪያ ያውቃል። እያንዳንዱ ሰው ማንነት ያጠናል። ቤተ ክርስቲያን ላይ መልካም ነገር አያደርግም። ምዕመናቿን ያስራል። የቤተ ክርስቲያን እንጀራና ገንዘብ ይበላል። እድሜውን ይጨርሳል። ግን የክፉ መንፈስ ይሄ በማስመሰል ነው። ታዲያ ከካህናት ጋር ባለው ጉዳይ ማስመሰል፣ ከምዕመናን ጋር ያለው ጉዳይ ማስመሰል፣ መልካም ንስሓ የሚሰጥ መስሎ ግን ውስጡ ውስጥ ነው። ሌላው ክፉ መንፈስ ሚስጥራዊ ያካሄዳቸው ደግሞ ግራ ማጋባት ነው። በተለይ ትንሽ መንፈሳዊ ህይወት ለቀመሰ ሰው አምልኮትን ላጣጣመ ሰው ቶሎ ብሎ ግራ ያጋቡታል። ግራ ማጋባት ሲባል አሁን ያንተን የክፉ መንፈስን በውሳኔዎች ላይ በህይወትህ መርህ ላይ ግራ ትጋባለህ። በህይወትህ ወሳኝ የሆኑ ቦታ ስትቆም ግራ ያጋባል። አው በስራም በኑሮም በህይወት ጉዞም በፍላጎትም በምስጋና አይነትም በሁሉም ግራ ተጋብተ፣ በአንድ ጊዜ በአንዲት ጉዳይ ሰላሳ ሀሳብ ከውስጥ እንዲወጣ ያደርግ። ይሄ የብዙ ሰዎች ፈተና ነው፣ ግራ ማጋባት። አሁን ያለው በተለይ በእኔ እድሜ ውስጥ ያለው ወጣት በብዛት ግራ የተጋባ፣ ስራ የትኛው እንደሚሰራ ግራ ተጋ ትዳር የትኛውን እንደሚበርት ግራ ተጋብቷል። ሰላሳውን ያመጣለታል። ለወንዱም ለሴቱ፣ የትምህርት አይነት ለመማርም ግራ መጋባት፣ እንጀራ ለመፈለግም ግራ መጋባት። እሚይዘው ነገር የለም። ጸልዮም ግራ መጋባት፣ አመስግኖም ግራ መጋባት። በተለይ አምልኮት ላላቸው ሰዎች ከልብ ተቀምጦ በማስጨነቅ ጥበቡ ግራ እንዲታጋባ ያደርጋል። ከዚያ ያወራላል፣ እግዚአብሔር አይሰማ፣ ጸሎታ አይደመጥ እቅ እንደዚህ አይነት ወሬ አንተም ያን ይዘህ ጸሎት ያይ እንደምትላል ከውስጥ የሚያወራል ጸሎት እግዚአብሔር አይሰማኝ። እኔ ለምን እኖራለሁ እዚህ ምድር ላይ ለምን አልሞትም? ሙቼ በተገላገልኩ። ከዛ የሞት የምትለዋን ሲሰማ ቀመር ይሰራላል በምን አይነት መንገድ እንደምትሆን እና የግራ መጋባት በጣም አስቸጋሪ ነው። እንዲህ ይላል ኢዮብ 3 26 ላይ ነገር ግን በጎነትን በተጠባበኩ ጊዜ ክፉ ነገር መጣብኝ። ብርሃንን በትዕግስት ጠበቅኩ፣ ጨለማ መጣ። አይ ግራም ያገባ ነገር ማለት እንዲ ነው። አንተ የምትጠብቀውና የሚሆነው ነገር ይለያየ። እንዲ ይላል። በጎነትን ጠበቀሱ በጎ ነገር ጠበቀ፣ ክፉ ነገር ግን መጣበት። ብርሃንን ጠበቀ፣ ጨለማ አገኘው። ደስታን ጠበቀ፣ ሀዘን አገኘው። እዮብ ከፍታ ክብር ምናምን ጠበቀ፣ እሱ ተዋረደ። ጤንነትን ጠበቀ በቁስል ተመታ። ሀብት ሙሉነትን ጠበቀ ባዶ ሆነ። የሚያጽናናው ሲጠብቅ እግዚአብሔርን ሰድ በሙት የምትል ሚስት አጋጠመችው። የሚያጽናኑት ሰዎች ከጎን ይሆናሉ ብሎ ሲጠብቅ ሁሉም ሰው ሸሹት፣ ቁስሉ ሸተተ። ክብሩን ጠበቀ ክብርን አጣ። ዝናን ጠበቀ ዝናን አጣ ሀብቱ ናጣ ልጆቹ ናጣ የ የዚህ ትውልድ ዝም አካሄድም ይሄ ከፍታን ይጠብቃል ግን አለ ክፉ ኃይል ስላለ ወደ ታች ወርደዋል የምትጠብቀውና የሚሆኑ የተለያየ የምታስበውና የሚፈጸመው የተለያየ የምታቅደውና ምድር ላይ ወርዶ የምታየው ነገር የተለያየ ነው ለምን ሲባል ተቀላቅሎ ግራ እያጋባል በጣም ይገርማል። በሰዎች ሳይ ስናይ ደግሞ ሰዎቹ የክፉ መናፍስት ሰዎች በብዛት ድብቅ ናቸው። ድብቅ ልባቸው አይገኝ፣ ውስጣቸው አይገኝ። አንድ ሰው አንድ ጊዜ ስህተት ውስጥ አይግባ። በተለይ በመናፍስት ዓለም ውስጥ እንደው ተሳስቶ እጁ የመተት የጥንቆላ ምናምን ኮተታ ኮተት ውስጥ አይግባ። አንድ ጊዜ ከገባ መስመር ስቷል። በቀላል አይወጣም። ልክ እንደ ሱስ በሉት። አረ እንደ በስንት ጣሙ ተወጣል። ያ ግን አትወጣም። ለምን ሌላ ኃይል ያለው እንደው ትቸው ልውጣ ቢል የግድያ ሙከራ ያደርግባል። የግድያ ሙከራ ይሞከራል። እና እነዚህ ሰዎች ድብቅ ናቸው። ድብቅ ማንነታቸው አይታወቅም። የሰውን ማንነት ነው የሚያጥኑት። ውስጣዊ የሆነ እውነተኛ የሆነ ባህሪያቸውን አታገኙትም። እውነተኛ ሰብአዊ ማንነት አናት ታገኙትም ምክንያቱም ሙልጭ ልጭ ያለ ህይወት ነው ያላቸው ሙልጭ ልጭ ያለ በጎም ሲያዩ በጎ ይሆናሉ ክፉም ሲያዩ ይቀላቀላሉ ቤተ ክርስቲያንም ይሄዳሉ ቃ ይገባሉ ሁሉም ቦታ ላይ ድብቅ ብለው ግን ክፋታቸውን ይሰራሉ ይህን የሚያዩ ማን ነው የሰማይ አምላክ ዳዊት እንዲህ ይላል መዝሙር ዘጠና አንድ ላይ አንተ ማታየውን የሀጣንን ብድራት ታያለ ይላል የሀጣንን ብድራት ታያለህ። በአጠገብ ሺ በቀኝ አስር ሺ ይወድቃል ወደ አንተ ግን አይቀርቡ ሚልና የሀጣንን ብድራት ታያለህ ይላል። ድብቅ ሁነው ተንኮለኛ ሁነው ክፋት ሸምቀው ወደ አንተ ሲመጡ የሚያይልህ አምላክ አለ። የክፋታቸውን ውጤት ታያለህ ማለት ነው። በክፉ መንፈስ ተመርተው የሚያመጡትን የተንኮል ሴራ ውጤት ታያለህ አየ። ይህንም የሚያደርግ አምላክ አለ። የዋሃን ምድርን ይወርሳሉ የሚል ቃል አለ ዳዊት። የዋሃን የእግዚአብሔር የሆኑ መለያዎች የዋህነት ነው፣ በጎነት ነው። የእግዚአብሔር የሆነ የሚለየው ፍቅር ሲኖረው፣ ፍቅር ማለት ሰውን ጀርባውን አይቶ መውደድ፣ የኋላ ታሪኩን ሳያመዛዝን መውደድ፣ ማንነቱን ላይ ሳያተኩር መውደድ ፍቅር ይባላል። ያለምንም ቀመር፣ ያለምንም ካልኩሌሽን፣ ያለምንም መልስ የሚሰጥ ስጦታ ፍቅር። ፍቅር የሚለው ትርጉም መድኃኒተ ዓለም ፍቅር፣ በአካል መድኃኒተ ዓለም ዱሮም። ፍቅር ሲባል እኛ የሚታይ አይደለም፣ ምናባዊ ነው፣ የሚጨበጥ አይደለም የሚሉናል ግን ፍቅር የሚለው ታይቶ ታዳሶ አካል ያለው ሆኖ አይተን እሱም ክብሪ ግባውና መድሃን ያለም እሱ የሰውን ልጅ የወደደበት መንገድ ፍቅር ነው፣ ያለምንም ካልኩሌሽን ያለምንም ምላሽ ጀርባችንን ሳያጠና እንዲሁ የወደደን አጋፔ የሚባል ፍቅር፣ የመድሃን ያለም ፍቅር ይሄ ፍቅር ነው እንግዲህ ክፉን ኃይል የሚይዝልህ ይሄ ሲኖርህ ነው። የክርስቶስ መሆንህ መታወቂያ ይሄ ሲኖርህ ነው። የመድኃኔዓለም ኃይል በልብህና የሥነ ስቅለቱ ፍቅር ከሕይወት ጋር የሚዋደል የክርስትና መገለጫ ፍቅር ነው። ያም ፍቅር የምንማረው ከመድኃኔዓለም። የትኛውም ጸጋና ሰማያዊ ኃይል ምንጩ ፍቅር ነው። አባቶቻችን ክፉ መናፍስትን መገሰጽ ጸጋ ያገኙት የሰው ልጅ መጀመሪያ አፍቅረው ነው። ችግራቸውን አይተውላቸው የሰው ልጅ ችግር አውቀው አትነተው አፍቅረዋቸው ነው። ለየትኛውም ጸጋ መነሻው ፍቅር ነው። ለየትኛውም ኃይል ምንጩ ፍቅር ነው። ለየትኛውም ለተደበቀው ለስውርና ለሰማያዊ ኃይል ወደኛ እንዲቀርቡ የሚያደርገው ፍቅር ነው። ምስጢር የሚገልጠውን ፍቅር ነው። መብራንን የምትቀርበን የእናትነት ፍቅሯን በህይወታችን ላይ አስፍታ የምታሳየን በፍቅር ከእሱ ጋር ባለን ልክ ነው። ፍቅር የማያደርገው ነገር የለም። ስለዚህ በፍቅር እናሸንፋችኋለን። የእነሱ ድብቅ የሆነ ማንነት ደግሞ ብድራቱን የፍቅር አምላክ ይመልስልናል፣ ያሳየናል ማለት ነው። ሌላው ክፉ መንፈስ ልብ ላይ እና ዋና የሚባል አካላት ላይ መያዙ ነው። ልብን፣ አይምሮን ህሊናን እነዚህን ይዞ ይመርሃል። እነዚህን ይዞ ህይወትክን ያበላሻል። እነዚህን ይዞ ያጨነግፋልና ድብቅ የሆነ አሰራሩ ይሄን በሰወኛ ሲሆን ማስመሰል፣ በመናፍህ ሲሆን መመሳሰል፣ ግራ መጋባትና ዋና ዋና የሚባሉ የሰውነት አካልን መያዝ ከአይምሮ ከልብ ጀምሮ ማለት ነው ያለም አምላካችን በቸርነቱ የክፉን ኃይል አሰራር ገልጦልን ሰማያዊ ኃይሉን አብዝቶልን ለርሱ ለመንግስቱ ያብቃን። አሚን። ስብሐት ለእግዚአብሔር።